በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን ይህ ኤልሳቲዩ ነው። ዘወትር በየጊዜያቱ የመጽሐፍ ትረካ ይቀርብላችኋል። ለዛሬ ደግሞ ያቀረብንላችሁ በይዘቱ ለየት ያለና ቅዱስ ዮሐንስ ቅሊማንቆስ የጻፈውን መንፈሳዊ መሰላል የሚለውን መጽሐፍ ነው። እስከ መጨረሻው ተከታተሉን። ምዕራፍ አንድ፣ ሕይወትን ለመተው መወሰን። አንድ ሰው ለእግዚአብሔር ከአገልጋዮች ሲጽፍ መጀመር ያለበት ከእግዚአብሔር ከራሱ ከንጉሡ መልካም ከሆነው በታላቅነቱ መልካም ከሆነና በጎ ከሆነው አምላክ ነው። ከተፈጠሩትና አስተዋይ አእምሮ ካላቸው ነፃ ፈቃድ ከተሰጣቸው አንዳንዶች የእግዚአብሔር ወዳጆች የሆኑ፣ አንዳንዶች የእርሱ እውነተኛ አገልጋዮች የሆኑ፣ አንዳንዶች ደግሞ የማይጠቅሙ አገልጋዮች የሆኑ፣ አንዳንዶች ሙሉ ለሙሉ የተለያዩ፣ አንዳንዶች ደግሞ ስለ ደካሞቻቸው ሁሉ ሲሉ አቅማቸውን ከእርሱ የለዩ ናቸው። እኛ ተራ ሰዎች የእርሱ ወዳጆች ነን ብለን እናስባለን። ቅዱሱ አባት ሆይ አጠናቅን ስንናገር፣ የእርሱን የሚከቡት እነዚያ ብልህና ሥጋ ያለበሱት አካላት ናቸው። የእርሱ እውነተኛ አገልጋዮች የእርሱን ፍቃድ ያለምንም ማንገራገር ወይም ማቆም ያደረጉትንና የሚያደርጉት ናቸው። የማይጠቅሙት የእርሱ አገልጋዮች የጥምቀት ስጦታ እንደተሰጣቸው አድርገው የሚያስቡት ሲሆኑ፣ እነዚህ ሰዎች ከእርሱ ጋር ያላቸውን ቃል ኪዳን ያልጠበቁት ናቸው። እነርሱም ለእግዚአብሔር በአድ የሆኑት የእርሱ ባላንጋራዎች የሆኑት የማያምኑት ወይም ተጠራጣሪዎች ናቸው። የእርሱ ጠላቶች የእርሱን ትእዛዛት የሚጠሉት ሕግ ተላላፊዎችና ከሃዲያን ናቸው። እነዚህ ሰዎች ለእርሱ የሚታዘዙትን ሰዎች በመቃወም ከባድ ጦርነትን የሚከፍቱት ናቸው። ከላይ የተዘረዘሩት እያንዳንዳቸው የራሳቸው የሆነ ጠባይና የሚገባቸው ከነርሱ የሚገጥም ትንተን አላቸው። ይሁን እንጂ እኛን ለሚመስሉት አላዋቂ ሰዎች ይህን ጉዳይ ካሁን በመመርመር አንዳችንም የሚገኝ ነገር የለም። ስለሆነም ከዚህ በኋላ በማይጠየቅ ታዛዥነት ዋጋ ቢስ የሆነውን እንጂ ወደ እውነተኞቹ የእግዚአብሔር አገልጋዮችን ዘርጋ በታማኝነት እንድንነሳሳ በሚያደርጉንና በእምነት በትእዛዛቶቻቸው በሚያስገድዱን የእርሱን እውቀት የመጽሐፍ መሳሪያ አድርገን እስቲ ድርሰትን እንጻፍ። በእነርሱ ማሸነፍ ነገር ግን ባሸበረቀው ትትናቸው ውስጥ በእራቸው ጠልቋል። በልባቸው ነጭና ለስላሳ ብራና ላይ ሊጽፍ ነው፣ ወይም ይልቁኑ በመንፈስ ሰሌዳ ላይ ሊያርፍ ነው። በዚህ ሰሌዳ መለኮታዊ ቃላትን ወይም ይልቁኑ ዘሮችን እንጻፈ እስኪ። እንደዚህ ብለን እንጀምር። እግዚአብሔር የሁሉ ነጻ ፍጡር ህይወት ነው። እርሱ የሁሉም ድነት ነው፣ የአማኞችም ሆነ የማያምኑት፣ የትክክለኞችም ሆነ የተሳሳተው፣ የሃይማኖተኛውም ሆነ ሃይማኖት የሌለው በከንቱ ስሜታቸው ነፃ የወጡትና በእርሱ የተያዙት የመነኮሳትና በከተማ የሚኖሩት ሰዎችም፣ የተማሩትም ሆነ የማይምኑም፣ የጤነኞችም፣ የበሽተኞችም፣ የወጣቱም ወይም ያረጋዩ፣ እርሱ ለሁሉም የሚደርስ ብርሃን ነው። የፀሐይ ውልብታም ወይም የአየር ንብረት ለውጥ አለው። እነዚህ ሁሉ ለእያንዳንዱ ሰው ተመሳሳይ ናቸው። እግዚአብሔር ለሰው ፊት አያደላምና። ሃይማኖት የሌለው ሰው አእምሮ ያለው ፍጥር ቢሆንም መሞት ግዴታው ነው፣ ከእርሱ ከህይወት በገዛ ፈቃዱ አመልጧልና እርሱ ጥንትና ፍጻሜ የሌለው የገዛ ራሱን ፈጣሪ ህልኖና ለማመን አልፈቀደምና። ህግ የሚጥስ ሰው መለኮታዊውን ህግ የሚመለከተው እንደዛ ገዛ ራሱ ነውረኛ ስራን ሲሆን እግዚአብሔርን በመቃወም የኑፋቂ እምነትን ይይዛል። አንድ ክርስቲያን በሀሳቡ በቃሉና በስራው የክርስቶስ አምሳያ ነው። ይህ በሰው ሰውኛ የሚቻል እስከሆነ ድረስ በትክክል ያምናል ያለው ወቀሳም በቅድስ ሥላሴ ያምናል። የእግዚአብሔር ወዳጅ የሆነው ሰው ተፈጥሯዊና ከኃጢአት ነጻ ከሆኑት ጋር በማህበር የሚኖር ከመሆኑን በተጨማሪ ሊያደርገው የሚችለውን መልካም ስራ ከማድረግ የማይዘነጋ ሰው ነው። ራሱን የሚገዛ ሰው ፈተናዎች፣ ወጥመዶችና የዓለም ሁካታዎች ቢቀጥሙትም ባለው ኃይል ሁሉ ትልቅ ጥረት ያደርጋል። ልክ እነርሱ በላይ ከፍ እንዳለው ሰው እርሱም ከፍ ማለት ይሻልና መነኩሴ ራሱን የሚያገኘው ምድራዊና ቆሻሻ በሆነ ስጋ ውስጥ ነው። ይሁን እንጂ ራሱን አንድ የሆኑ መላእክት ደረጃና ማዕረግ ላይ ለማድረስ የሚገፋ ሰው ነው። አንድ መነኩሴ በማንኛውም ጊዜና ቦታ ጉዳይ የሚጠብቀው ከእግዚአብሔር ትእዛዛትና ቃላት ጋር ብቻ ነው። መነኩሴ ዘውትር የሚመሸገው በማንነቱ ላይ ነው። የገዛ ስሜቶችም የማይወድቅ ዋርድያ ነው። መነኩሴ ቅዱስ ሆኖ የተገነባ ሰውነት የተጣራ አንደበትና የተነሳሳ ሕሊና ያለው ሰው ነው። ቢተኛ ወይም ቢነቃ መነኩሴ ነፍሱን ሞትን ያለማቋረጥ በማስታወስ ትታምማለች። ከዓለም ተለይቶ መውጣት ቁሳዊ ሆነው ለተፈረጁ እጣዎች በሙሉ የሚሆን የፈቃድ ጥላቻ ነው። ከዚህ በተጨማሪ ተፈጥሮን ከተፈጥሮ በላይ ለሆኖ ሲባል መካድ ነው። ይህ ሁሉ የተደረገው ከህይወት ነገሮች በገዛ ፈቃዳቸው ራሳቸውን ያገለሉት ሰዎች ናቸው። ይህን ያደረጉትም ስለምትመጣው ስለ እግዚአብሔር መንግስት ሲሉ ነው፣ ወይም ስለ አጢአታቸው ቁጥር ሲሉ ነው፣ ወይም ለእግዚአብሔር ካላቸው ፍቅር የተነሳ ሲሉ ነው። ያለ እነዚህ ዓላማዎች ዓለምን መካድ ምንም ዋጋ የለውም። ይህን ውድድር የሚዳኘው እግዚአብሔር ውድድሩ እንዴት እንደሚጠናቀቅ ቁሞ የተመለከተ ነው። በዚህ ውድድር ለመሳተፍ ወደ ሜዳው የገቡትን ተወዳዳሪዎች በሙሉ የአጢአታችንን ሸክም ለማራገብ ሲል ፊቱን ከዓለም የመመለስ ሰው ከከተማ በስተ ውጭ መቃብሮች አጠገብ ሊቀመጥ ያስፈልገዋል። በዚያም በቁጣ የተሞሉ ጽኑ እንባዎችን አያቋርጥ፣ የልብ ቃላት አልባ ሲቃዎችን አያስቀር። መድኃኒታችን ኢየሱስ ክርስቶስ ራሱ የድንዛዜን ድንጋይ ከእርሱ ላይ እስከሚያንከባልለትና ህሊናውን ነጻ እስከሚያደርግለት ድረስ የእኛው አላዛር ከኃጢአት ማሰሪያ እንደሚፈታ ጌታ አገልጋይ ለሆኑት መላእክቱ እንደዚህ እስከሚልልለት ድረስ ከስሜቶቹ ሁሉ ፍተው ወደ ተባረከው በስሜት አለመገዛትም ሄድ ለዚህ ተብሎ የሚደረግ ከሆነ ይህ ሁሉ ለከንቱ ነው። ከእኛ መካከል ከግብፅ ለመውጣት የሚያስፈልጉ እና ፈርዖን ለማምለጥ ለሚሸሽ ሁሉ ከእግዚአብሔር ጋር የሚያማልደውን ሙሴ ያስፈልገናል። በድርጊትና በተመስጦ መካከል የሚቆም እጆቹን ወደ እግዚአብሔር የሚዘረግ ያስፈልገናል። በእርሱ የሚመሩ የኃጢአትን ባህር ይሻገራሉ። በስሜቶች ከተሞላው ከአማሌቅም ይሸሻሉ። ራሳቸውን ለእግዚአብሔር አሳልፈው የሰጡና ያለ መሪ ወደፊት ለመሄድ እችላለን የሚሉ ሰዎች በእርግጠኝነት ራሳቸውን የሚያታልሉ ሰዎች ናቸው። ለግብፅ ኮብላዮች ሙሴ ነበራቸው። ከሶዶም ላለመምጣት መላኩ እንደ መሪ ሆኗቸዋል። የኋለኛይቱ የጎስቋላውን ስጋ ንጽህና ለማግኘት ይናፍቃሉ። በዚህም ምክንያት መላክ ያስፈልጋቸዋል ወይም እርዳታ የሚሰጣቸው አካል ይሻሉ። ለእኛ የተመረዙ ቁስሎች እጅግ ጠቢ ሰው ማለት ሐኪም ሊኖረን ግድ ነው። መገፋትና መገፋት የሚያበቃ ህመም ከስጋቸው ጋር ወደ ሰማይ ለማድረግ ለሚያልሙት ሰዎች የሚመጡ ናቸው። ይህ በተለይ ገና በጀማሪዎች ደረጃዎች ላይ አስረሳቸው። የፍቅር ጠባይና ስሜት አልባ ልባችን ወደ እግዚአብሔር ፍቅርና ቅድስና ኃይል በበዛበት የያዘ መንገድ ላይ ሊጓዝ ግድ ነው። ይህ ከባድ ነው፣ በእውነትም ከባድ በዚያ በሚታይ የምሬት ብዛት ይኖራል። በተለይም ለግድ የለሾቹ የእኛ ልብ በስጋ ገበያ ዙሪያ ባለቤት እንደሌለው ውሻ ማሻተቱንና ፈንጥዛየን መግለጡን እስከሚያበቃ ድረስ በቀላል የአኗኗር ዘይቤ በመኖር ከቁጣ ጥልቅ ነፃ በመውጣት እንዲሁም ቅድስናን አመራርን በመውደድ ትጋት ውስጥ ያልፋል። እኛ በስሜቶችና በድካሞች የተሞላን ሰዎች ስለሆን ቀኝ እጃችን ሙሉ ለሙሉ በመተማመን ወደ ኢየሱስ ክርስቶስ በመዘርጋት እርዳታ እያጣንና የምንሰበር ሰዎች መሆናችን እናዝዝለት ለዚህ ጊዜ ከሚገባን በላይ የሆነ ብዙ እርዳታ እንሸከማለን። ይህን የምናገኘው እኛ ራሳችንን ያለማቋረጥ ወደ ትት እና ጥልቀት የምንገፋ ከሆነ ነው። እኛ ሁላችን ወደዚህ ድንቅ ከባድና በህመም የተሞላ ነገር ግን ቀላል የውድድር እሳት እንደምንገባ ሆነን እንግባ። ቁሳዊ ያልሆነው ነበልባል በእርሱ ውስጥ ማደር ያደርጋልና፣ ይሁን እንጂ እያንዳንዱ ሰው ራሱን ይፈትን። ከህመም ዳቦና ከሲኒልባ ውስጥ ምግብና መጠጥ ይወውጣ ራሱን ወደ ፍርድ እንዳይመራ። ሁሉም ያልዳኑ ከሆኑ የተጠመቀው ማን ነው? የሚከተለውን ነገር ግን በዝምታ አልፎ አለው እንደ ድንጋይ የጠጠረ ጽኑ መሰላል ለማስቀመጥ የመንፈሳዊ ሕይወት ሀሳብ ያላቸው ሰዎች ከማንኛውም ነገር ፊታቸውን ይመልሳሉ፣ ማንኛውም ነገር ይጠላሉ፣ ሁሉን ነገር መሳቂ ያደርጋሉ፣ ሁሉንም ነገር ያራግፋሉ። የዋህነት፣ ከነገር መጠበቅና መጠንቀቅ፣ ማወቅ እነዚህ ናቸው። በሶስት የጠነከረ መሰረት የሚጥሉት በክርስቶስ ህፃናት የሆኑት በሙሉ በዚህ ጀምሩ። እንደምሳሌዋቻቸው አድርገው እውነተኛ ህፃናትን ይውሰዱ። በህፃናት ውስጥ ክፉ ነገር ምንም አይነት ማታለል፣ የማይረካ ስግብግብነት፣ ሆዳምነት፣ የሚንቀለቀል ሴሰኝነት አይገኝም። ይሁን እንጂ ብዙ ውስጥ መግቧቸው ጥንካሬ እያደረጉ ሲመጡ ግን በመጨረሻ ስሜታዊነት ላይ ይደርሳሉ። አንድ ነጻ ታጋይ በውድድሩ መጀመሪያ ላይ ቸለተኛ መሆኑ ከእርሱ አስከፊና አደገኛ ነገር ነው። እርሱ ለእያንዳንዱ ሰው የሚሰጠው ማረጋገጫ የሚደርስበት ተሸናፊ መሆኑ ነው። እና ለመንፈሳዊ ህይወታችን ጥብቅ መጀመሪያ ይኑራል። ኋላ ላይ አንድ ለተወሰነ ቸለኝተኝነት ቢመጣብን ይህ ሊረዳን ይችላል። እና ደፋርና የምትጓጓ ነፍስ በመጀመሪያ ቅናቷ ትዝታ ትኮረኩራለች። አዲስ አክናፋት ሊገኙላትም ይችላል። ነፍስ ራሷን ስትክድና ያ የመጀመሪያው ደስተኛ ሙቀት እየቀዘቀዘ ሲሄድ እንዲህ ያለው ጦት ምክንያቶች በጥንቃቄ መፈለግ አለባቸው። አንድ ጊዜ ከተገኙ ከሁሉም አመች ቅናት ጋር መዋጋት አለባቸውና ምክንያቱም የመጀመሪያው መጋል አስቀድሞ በመውጣት በሄደበት ተመሳሳይ ደጃፍ ተመልሶ መግባት ስላለበት ነው። ስለ ፍራት ሲል ዓለምን የካደ ሰው እንደሚነድ ጣን ነው በማዛጀሮ በጭስ ይጠቀለላልና። ዋጋ አገኛለሁ ብሎ ተስፋ በማድረግ ዓለምን የተወ ሰው እንደ ወፍጮ ድንጋይ ነው፣ ዘወትር የሚሽከረከረው በተመሳሳይ እንዝርት ላይ ነውና ስለ እግዚአብሔር ፍቅር ሲል አለምን የተወሰው ግን እሳቱን የሚቀበለው ገና ከጀመሩ ነው። ልክ በነዳጅ እንደተቀጣጠለ እሳት ነው፣ ወዲያውኑ የእሳት ቃጠሎን ይፈጥራልና። አንዳንድ ሰዎች ቤት ሲገነቡ ሸክላውን የሚደረደሩት በድንጋዩ ላይ ነው። ሌሎች አምዱን የሚያቆሙት ከመሬት በላይ ነው። ሌሎችም ደግሞ በዚያ በኩል ሲያልፉ ለጊዜው በዝግታ ይራመዳሉ። ይህን በማድረጋቸው መሰረቱንና መገጣጠሚያዎችን ያጠነክሯቸዋል። ከዚያ በኋላ ግን በኃይል ይረግጧቸዋል። አስተዋይ አእምሮ ያለው ሰው ይህን ማሰላሰል ይገነዘበው። በውድድሩ ውስጥ ያለውን የራሳችን ሩጫ በጉጉት እንሩጥ። በእግዚአብሔር በንጉሳችን እንደተጠራን አድርገን ጊዜያችን አጭርናት። በእለተ ሞት ባዶ ሆነን አንገኝ፣ በረሃብም አንቀጣ። ይልቁንም ወታደሮች ንጉሱን እንደሚያስደስቱት እኛም እግዚአብሔርን እናስደስተው። በውድድሩ ማብቂያ ለራሳችን መልካም ዋጋ መስጠታችን ግድ ይሆናልና የዱር አራዊትን እንደምንፈራ እግዚአብሔርን የምንፈራ ሰዎች ለሆን ይገባናል። ሰዎች ለእግዚአብሔር ምንም ፍራቻ ሳይኖራቸው ለዝርፊያ ሲወጡ ተመልክቻለሁ። ይሁን እንጂ የውሾቹን ድምፅ በመፍራት ስላደጉ ይህ ድካማቸው ነበር። የዚህ ውጤትም እግዚአብሔርን መፍራት በውስጣቸው አለመገኘቱ ነው። እኛ ወንድሞቻችንን እንደምንወድ እግዚአብሔርንም ልንወድ ይገባናል። ብዙ ሰዎች ስለ ጉዳዩ ምንም ሳይቸገሩ ሀዘናቸውን ወደ እግዚአብሔር ሲያቀርቡ ተመልክቻለሁ። እነርሱ ተመሳሳይ ሰዎች ማንኛውም መሳሪያ፣ እቅድ፣ ግፊት ከራሳቸውና ከባለእንጀሮቻቸው ልመናና ስጦታ ድጋፍ ያደርጋሉ። እነርሱ የሚፈልጉት በጥቂት አነስተኛ ቅሬታ ምክንያት የቆየውን ግንኙነት በቀላሉ ለመመለስ ነውና በመንፈሳዊ ሕይወታችን መጀመሪያ ላይ የጽድቅ ስራዎችን እናነሳለን። ይህን የምናደርገው ከብዙ ድካምና ችግር ጋር ነው። ጥቂት እድገት ስናመጣ የሀዘን ስሜታችን እናጠዋለን ወይም በጣም ጥቂት እንመልሰዋለን። ነገር ግን ሟች የሆነ እውቀታችን ቅናት ሆኖ ይለወጣል፣ በእርሱም ይገዛል። በዚህ ጊዜ በሙሉ ደስታ፣ ቁርጠኝነት፣ ፍላጎትና ቅዱስ ነበልባል እንሰራለን። ከመጀመሪያው ጊዜ አንስቶ የእግዚአብሔርን ትእዛዛት ለጠበቁና ይህንንም በደስታና በጉጉት ለፈጸሙት ሁሉ ምስጋና ይገባቸዋል። ከዚህ የበለጠ ምስጋና የሚገባቸው ደግሞ በረዥም የምናኔ ህይወታቸው ውስጥ እስካሁን ድረስ በታላቅ ድካም ላሉት ነው። እነርሱም ሙሉ ለሙሉ ከጠበቋቸው ነው። ስለ ውጫዊ ሁኔታዎች ሲሉ መንፈሳዊ ህይወታቸውን በካዱት ሰዎች አንደናገጥ፣ ከባድ ፍርድም አንፍረድባቸው። አንዳንድ ሰዎች ያመለጡና ድንገት ከንጉሥ ጋር ይገናኛሉ፣ ከእርሱ ጋር ይቆያሉ፣ በእርሱ ቤተ መንግስት ውስጥ ይኖራሉ። በእርሱም ጋር ምግብ መመገባቸውም ተመልክቻለሁ። ድንገት አንድ ዘር ከዛፍ ላይ ወደ ምድር ወድቃ ብዛት ያላቸው ፍሬዎች በተደጋጋሚ ማፍራቷን የእርሷ ተቃራኒ በሆኑትም ዘንድ ይህ መሆኑን ተመልክቻለሁ። አንድ ሰው አንድ በሽታ አለብኝ ብሎ ሐኪም ከሄደ በኋላ በዚያ ሐኪም ጥበብ የተነሳ የሰውነት ደም ስሮችና የደም ቱቦዎች የሚያሳጥር በሽታ መያዙን ስለደረሰበት ሕክምና ያደርግለታል በዚህም ምክንያት ሊያጣው የነበረው የአይኑ እይታም ይስተካከላል። ይህ ሁኔታ አብዛኛውን ጊዜ የሚገጥሞ ወሳኝና ዘላቂ የሆኑ ውጤቶች በቅድና በትክክለኝነት ስለተወሰኑ ስለተከናወኑ ሳይሆን እንደ ድል ነው። ስለሆነም አንድ ሰው በስተቶች ክብደትና ቁጥራቸው ብዛት ምክንያት ይህ ሰው ለምንኩስና ህይወት ብቁ አይደለም በማለት ለእኔ እነገረኝ ወይም ደግሞ የፈንጥዘያ ሱስ ያለበት ሰው መሆኑን ምክንያት በማድረግ በአጢአቱ ውስጥ ተይዞ ይቆይ ዘንድ ግድ ምክንያቶች መሆን የለብንም። ቁስሉ ይበልጥ እየበሰበሰ ሲሄድ የሚያስፈልገው ሕክምና ይበልጥ እየጨመረ ይሄዳል። እርኩሰት መወገድ ያለበት ከሆነ ጤነኞች መንገዳቸውን ወደ ሐኪም ቀዶ ጥገና ማቅናት አይገባቸውም። በዚህ ዓለም ውስጥ አንድ ንጉስ ለታዛዥነት ሲጠራን ያለምንም መዘግየት ወይም ወደኋላ ማለት ወይም ምክንያት ማንኛውም ነገር ወደ ጎን በመተው ለጥሪው መልስ እንሰጣለን። እኛ ከዚህኛው በተሻለ ጥሪውን ካለብን ስንፍናና አለመንቀሳቀስ የተነሳ እንዳንተው መጠንቀቅ ይገባናል። ይኸው ጥሪ የአምላካችን ሁሉ አምላክ የነገስታት ሁሉ ንጉስና የጌቶች ሁሉ ጌታ ለሆነው ለሚደረግ አገልግሎት የሚሆን የሰማያዊ ህይወት ጥሪ ነውና በታላቁ የፍርድ ችሎት ራሳችንን መከላከል የምንችልበትን ሁኔታ እንዳናጣ ይሆን። አንድ ሰው ወሳኝ ከሆነ በአለሙ ጉዳዮች ውስጥ በመያዙ እድገት ሊያመጣ ይችላል። ይሁን እንጂ ይህ ቀላል ነገር አይደለም። ለሰንሰለት የታሰሩ ሰዎች መራመድ ይችላሉ፣ ነገር ግን አበስተው ስለሚደነቃቀፉ በዚህ ምክንያት ይቆስላሉ። ሚስት ሳያገባ በአለም ውስጥ የሚኖርና ለሁሉም ነገር ሸክም የሚሆን ከሆነ ወደ ምንኩስና ህይወት መጣደብ ለእርሱ የሚቻል ጉዳይ ነው። ያገባ ሰው ግን እጆቹና እግሮቹን እንደታሰረ ሰው ነው። በአለም ውስጥ በግዴለሽነት የሚኖሩ ሰዎች እንዲህ የሚል ጥያቄ አቅርበውልኝ ነበር። እኛ ያገባንና በህዝብ ጥቅም ጉዳዮች መካከል የምንኖር ሰዎች የምንኩስና ህይወትን ለእድገት መመኘት የምንችለው እንዴት ነው? እኔ የመለስኩላቸው እንዲህ ብዬ ነበር መልካም ነው የምትሉትም ማንኛውንም ነገር አድርጉ፣ ከፋ የሆነውን ነገር አትናገሩ። ማንንም አትስረቁ፣ ምንም አይነት ውሸት አትዋሹ፣ ማንንም አትጣሉ፣ ጥላቻንም አትሸከሙ። ራሳችሁን ከቤተ ክርስቲያን ጉባኤት አትለዩ፣ ለተቸገሩ ትርኅራሄ ያሳዩ። ለማንኛውም ሰው ያሉ በባልታ ምክንያት አትሆኑ፣ ከሌላ ሰው መኝታ ራሳችሁን አርቁ፣ ሚስቶቻችሁን ሊያቀርቡላችሁ በሚችሉት ነገር ላይ ሁሉ ደስተኛ ሆኑ። እንደዚህ ሁሉ የምታደርጉ ከሆነ ከመንግስተ ሰማያት የራቃችሁ አይትሆንም። ጠላቶቻችን ሰንፈራ በደስታና በሀሴት ወደ ተከበረ ውድድር እንፋጠን። እነርሱ ራሳቸው የማይታይ ቢሆንም ቅሉ የነፍሳችንን ገጽታ መመልከት ይችላሉ። እነርሱ በእርግጥ ነፍሳችንን በፍርሃት ሰግዳ የሚመለከታት ከሆነ ምን ያህል እንደምትንቀጠቀጥ ስለሚያውቁ ከባዱን ጥቃት ፈጥኖ ያደርሱብናል። ስለዚህ እነርሱም በመቃወም ራሳችንን በድፍረት እናስታጥቅ። ከጀግና ተዋጊ ጋር ውጊያ ለመቅጠም የማሄድ ማንም የለም። እግዚአብሔር አምላክ ጀማሪ ለሆኑት ክርስቲያኖች በጥበቡ ውጊያን ያቀልላቸዋል። አለዚያ ግን ገና በመጀመሪያ ውጊያዎቻቸው ወደ ዓለም ተመልሰው እንዲገቡ ይገፋሉ። ስለዚህ ዘወትር በእይታ ደስ ይበለን። እኛ የእግዚአብሔር አገልጋዮች የሆነን ሁሉ ይህ እግዚአብሔር ፍቅር የመጀመሪያው ምልክት መሆኑን ተገንዘቡ። እናንተን የጠራችሁ እርሱ ነው። እርሱ አብዛኛውን ጊዜ ስራውን በሚከተለው መንገድ ለማከናወኑ ይታወቃል። እርሱ ጀግና ነፍሳትን ሲመለከት ገና ከውጡኑ እንደመሸጉ ይፈቅድላቸዋል፣ ፈጥኖ ዋጋቸውን ሊከፍላቸው ይፈልጋልና። እግዚአብሔር በአለም ውስጥ ከሚኖሩት ሰዎች ይህን ከባድ ነገር ግን መልካም የውጊያ ጠባይ ሰውሮባቸዋል። በእርግጥ ሰዎች በእውነት የሚረዱት ከሆነ አንድም ዓለምን የሚክር ሰው አይኖርም። አሁንም ቢሆን ጉብዝናችሁን በወጣትነት ዘመናችሁ ለኢየሱስ ክርስቶስ በደስታ ስጡ። እርሱም የእርጅና ዘመናችሁን በተትረፈረፈ ቸርነት ደስ ያሰኘዋልና። በወጣትነታችሁ የሰበሰቧቸው ነገሮች በእድሜ እየገፉ ሲመጡ ሊረዷቸውና ሊያበረቷቻቸው ይመጣሉ። ስለሆነም ገና ወጣት ሳለን በቅናት የምንታገልና ሩጫችን በጥብቅ ልብ የምንሮጥ መሆን አለብን። ሞት በማንኛውም ጊዜ ሊመጣ ይችላል። እኛ ደግሞ ስፍር ቁጥር የሌላቸውና የማይታዩ ጠላቶች አሉብን። በእጆቻችን ላይ እሳት የያዙ ክፉ፣ ከባድ፣ አታላይ እና እርጉም ጠላቶች አሉብን። እነዚህ ጠላቶች የእግዚአብሔርን ቤተ መቅደስ በውስጡ ባለው እሳት ሊያቃጥሉት የሚመኙ ናቸው። እነዚህ ጠላቶች ኃያል የማይተኙ፣ ስጋ ያለበሱና የማይታዩ ናቸው። የእነዚህን ጠላቶች ሰይጣናዊ ቃላት ማንኛውም ጀማሪ ክርስቲያን ሊቀበላቸው አይችልም። እንዲህ ያሉ ነው የሚያጉተመትሙት። ስጋችሁን እንዲህ አታድክሙት፣ ለበሽታና ለድካም የተጋለጣችሁ ዳኞች ልትሆኑ ትችላላችሁና። በዚህ ዘመንና እድሜ የሚገኝ ማንኛውም ሰው በፈቃዱ ስጋውን ሊክድ አይችልም። የሚበዛ ምግብ በመመገብ የሚያገኘው ደስታ ግን ሊያስክዱ ይችላሉ። የዚህ ጋኔን ዋና ዓላማ ወደ ስታዲየሙ የምንገባበትን ደጃፍ ደካማና ልፍስፍስ ማድረግ ነው። የዚህ ተስማሚ መጨረሻ የመጀመሪያውን ይከተላልና። የክርስቶስ እውነተኛ አገልጋዮች የመንፈሳዊያን አባቶች እርዳታና የገዛ ራሳቸውን እውቀት በመጠቀም ቦታ የህይወት መንገድ መኖሪያና ለእርሱ የሚመቸው እንቅስቃሴ ለመምረጥ ማንኛውም አይነት ጥረት ያደርጋሉ። ከሆዳምነት ዝንባሌ የተነሳ የማህበረ ህይወት ለእያንዳንዱ ሰው አይሆንም። ከቁጣ ዝንባሌ የተነሳ ደግሞ የብቸኝነት ህይወት ለሁሉም ሰው አይሆንም። ስለዚህ እያንዳንዱ ሰው እጅግ አመቺ የሆነውን መንገድ ይፈልግ። ሁሉም የምንኩስና ህይወት ከሶስቱ ገጽታዎች አንዱን ይወስዳል ተብሎ ይነገራል። ለመንፈሳዊ ሯጭ የመለየትና ለብቻ መኖር መንገድ አለ። ከአንዱ ወይም ከሁለቱ መነኮሳት ጋር የሚጋሩት የጸጥተኝነት ህይወት አለ። በትዕግስት በማህበር ውስጥ የሚኖሩት ህይወት ልምድ አለ። ወደ ቀኝም ወደ ግራም አትበል፣ ይልቁንም ግርማ ያለውን መንገድ ተከተል። ከሶስቱ መንገዶች መካከል ሁለተኛው መንገድ ለብዙ ሰዎች አመች ነው ይባላል። ለብቻ የሚኖር ሰው ሐዘን፣ እንቅልፋምነት፣ ግዴለሽነትና ተስፋ መቁረጥ ላይ ሲወድቅ ወዮት አለበት። በወደቀ ጊዜ ከሰዎች መካከል የሚያነሳው የለምና ይህን የተናገረው መጽሐፈ መክብብ ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ እንዲህ በማለት ተናግሯል። ሁለት ወይም ሶስት በስሜ በሚሰበሰቡት በዛም በመካከላቸው እሆናለሁ። እንግዲህ ታዲያ ታማኝና ብልሁ መነኩሴ ማን ነው? እርሱ በስራው ላይ ባለው ስሜት ዘውትር የማይረካ ይልቁንም፣ በየዕለቱ በእሳት ላይ እሳት የሚጨምር በግለት ላይ ግላት የሚጨምር በቅናት ላይ ቅናት የሚጨምር በፍቅር ላይ ፍቅር የሚጨምርና ይህን እስከ ሕይወቱ ፍጻሜ ድረስ የሚያደርግ ሰው ነው። ይህ የመጀመሪያው ደረጃ ነው። እግሩን እዚህ ደረጃ ላይ ያስቀምጠው ሰው ወደኋላ አይመለስም። ይቆየ ነው።